አሰላሙ አለይኩም ወረህማቱላሂ ወበረካቱሁ ሰላም ሰላም ውድ እና የተከበራቸው የቻና ላይ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ በዝቶ ይበል፣ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ እንደተለመደው በጣም ቆንጆ እና ተበልቶ የማይጠገብ ስንያት ችክን ስንያት ችክን ታናረቦች ዶሮ በስንያት አሰራር ነው ይዤላችሁ የመጣሁት። እዚህ ጋ የሚያስፈልጉ ግብአቶች ዶሮዬ ይዛለች። ዶሮ እኮ በጣም ክብር ነበራት ኢትዮጵያ፣ ግን ዝም ክብሯ መታለ ዶሮ። እዚህ ጋ ለን እዚህ ጋ ድንች እና ሽንኩርት ጠዊል ጠዊል አርጌ ቆራርጫለሁ። እዚህ ጋ ደግሞ ሽንኩርትን ቆረጥ ቆረጥ አርጌና እንደዚሁም ነጭ ሽንኩርት አዘጋጅቻለሁኝ። እዚህ ጋ ዶሮዬን ቆራርጣለሁ ማለት ነው ያው ሁልጊዜ እንደምላችሁ በእጅ ስለሆነ የምቀርጸው አይመቸኝም። እንደዚህ አድርገን ዶሮዋን እንገነጣጥራታለን ማለት ነው። እንደዚህ አድርገን ለሁለት ነው የምንቆርጠው። እንደዚህ ካደረግን በኋላ እንደዚህ አድርገን እንቁረጥና ይሄው፣ እንደዚህ አድርጌ ለሁለት እቆርጠዋለሁ ማለት ነው። እንደዚህ አድርጌ ዶሮዋን ለሁለት ከፍላታለሁ። እንደዚህ፣ ይሄው እንደዚህ አድርጌ ለሁለት ከፍያታለሁኝ። እንደዚህ ማለት ነው። ነጭነት ቆርጣት አለው። ምስል ይሄ ምን እንደዛ አድርጌ ቆራርጫት አለው ማለት ነው። ይሄ ምን ጥላው እንደዚህ፣ አሁን ዶሮዎችንን በደንብ እንጠብና እዚህ ጋ ዶሮዬ በደንብ ተጣጥባለች በደንብ በዚህ ማተም ከተስተካከላችሁ፣ ከዚህ እና ከዚህ ያው ጓንት ካላችሁ ጓንት ተጠቀሙ። እኔ ለጊዜው ጓንት የለኝም። ያው ባላችሁ ስሩ፣ ችግር የለውም። ከሌላችሁ የላችሁም ነው። እንደዚህ መተም እንደዚህ አይነት መምቻ ነገር ካላችሁ ይህ ስጋው ትንሽ ደቅቅና መታመት አድርጉት ማለት ነው። እንደዚህ መታመት አድርጉት፣ አሪፍ ነው። ከሌላችሁ ችግር የለው ማለት

ትንሽ ትንባቢንር ን ቅመም እንዲገባበት ነው። ሌላ አለማድረግም ትችላላችሁ። ግን ቅመም እንዲገባበት እንደዚህ ትንሽ ትንሽ እየረጋችሁ ይኸው። በዚህ መልኩ በስችን ባላችሁ ነገር እንትን ብየዋለሁ። ቅመም እንዲገባው አለችኝ። ይኸው እንደዚህ አድርጌ ትንሽ እንትን ብየዋለሁኝ። እዚህ ጋር እዚህ ጋር ያዘጋጀመው ሽንኩርት አለን። እኔ ቲማቲም ተጠቀማለሁ፣ ወድጂ ቲማቲም ተጠቀሙ። ትንሽ ቲማቲም ተጠቀማለሁ፣ ወይ ቲማቲም ትንሽ ተጠቀማለሁ። አለመጠቀም ትችላላችሁ፣ ሰልሳ አድርጋችሁ እንትን ማለት ትችላላችሁ። እኔ ግን ቲማቲም ተጠቀማለሁ። ሽንኩርቱን አድርግና ፈጨዋለሁ ማለት ነው። ለዚህ ይሄው ነጭ ሽንኩርት ነው። ሽንኩርት ቲማቲም አድርጋለሁ። ትንሽ ኩዝበራ ወይንም የድምብላል ቅጠል አድርጉበት፣ አለማድረግም ትችላላችሁ። ካላችሁ አድርጉበት፣ አሪፍ ነው። ጣም ነው፣ ቆንጆ ያደርገዋል። እንደዚህ ካደረግኩኝ በኋላ እዚህ ጋ ቅመማ ቅመሞች አዘጋጅቻለሁ። ከሙን መሸከል፣ እናንተ ያላችሁ ማጅ፣ እናንተ ያላችሁን ቅመማ ቅመሞች እዚህ ጋ ታደርጉታላችሁ ማለት ነው። እንደዚህ ይህ እንደዚህ ካደረግን በኋላ ከዚህ ኦርጋኖ ኦርጋኖ ትንሽ አድርጌበታለሁኝ። አለማድረግም ትችላላችሁ። እኔ ማጂ ትንሽ እጠቀማለሁ ማለት ነው። ማጂን ጦማጥ ትንሽ ደስ አርኬ ፈጭቼ እንገናኝ ቤተሰቤው፣ እንደዛህ አድርጌ ፈጭቸዋለሁኝ። ሽታው በጣም ነው የሚጠፍጠው። እዚህ ጋ ሌላ እቃ እናመጣና እዚህ ጋ እንትናችንን ድንቻችንን እና ይሄንን ሽንኩርቶን እናደርገዋለን ማለት ነው። እዚህ ላይ እንደዚህ ካደረግን በኋላ ትንሽ ፍልፍል አስወጥ ፍልፍል አስወጥ ፍልፍል አስወጥ ትንሽ እናደርግበታለን። ብዙም አይደለም፣ ትንሽ እንደዚህ ትንሽ እንደዚህ ትንሽ ፍልፍል አስወጥ ካደረግኩኝ በኋላ ትንሽ ጫው ሳልት ጫው ትንሽ አደርግበታለሁ። አላበዛም፣ ትንሽ። ከዛ እዚህ ጋር ዘይቶን ኦሊቭ ኦይል ዘይት ዘይቶን ትንሽ አደርግልካለሁ። አላበዛም፣ ትንሽ ካደረኩ በኋላ እናንተ ጓንት ካላችሁ እጃችሁን ለብሱ። እኔ እጄን ታጥብያለሁ። ጓንት የለኝም፣ ስለሌለኝ ችግር የለው ሰው ባለው የምጠቀመው እጃችሁን በደንብ ታጥባችሁ እንደዚህ አድርጋችሁ በደንብ አድርጋችሁ ትለውሱታላችሁ ማለት ነው። አቦካችሁ እንዳትሉኝ እናንተ እኔ ጓንት የለኝም። ካለኝ ይጠቀማሉ እየተጠቀምኩ ነበር፣ ግን አልቆኛል። ስለሌለ ባለኝ ነው የምጠቀመው ማለት ነው። እዚህ ላይ ነጭ ሽንኩርት ታረጉበት ትችላላችሁ። ዛ ቅመማ ቅመሙ ላይ ነጭ ሽንኩርት ስላረጉበት ችግር የለውም ማለት ነው። እዚህ አርጋችሁ በደንብ አድርጋችሁ ትላውሱ ታላችሁ እንትኑን ድንቹን እና ነጭ ሽንኩርቱን ከፍልፍላ አስዋት ከዘይዘይቱን ጋር ከጨው ጋር ማለት ነው። እንደዚህ እንደዚህ ካደርግ በኋላ እዚህ ጋር ያዘጋጀኋትን ዶሮ እዚህ ጋር አደርግና እንደዚህ አደርግና እዚህ ያዘጋጀሁት ቅመም ከላይ አደርገዋለሁ ማለት ነው። እንደዚህ ካደረግኩ በኋላ በደንብ አድርጌ ዶሮዋን እንትን እላታለሁ። እዛ እንደዚህ አድርጌ ልብስ አድርገዋለሁኝ ዶሮዋ እና ቅመማ ቅመሙ በደንብ አድርጌ እንደዚህ እያደረግኩ ለብቻ ማድረግ ትችላላችሁ። ግን እንደዚህ ማድረግ ትችላላችሁ ለብቻም ዶሮ ወላጅ እንትን በላችሁ በኋላ ከበጣጥሱ ጋር ማድረግ ትችላላችሁ። ለዚህ ገለብጥና እንደዚህ ደምብ አድርጌ አሻታለሁ። እንደዚህ የዚህ ጋር የዶሮዋን አውጥቼ ይሄንን በጣጥሱንና ማለት ድንቹንና ቅሙም ቅሙም በደንብ አሸዋለሁኝ። ያው እንዳይደበራችሁ በእጅ እንትን ስላልኩኝ ስለሌለኝ ነው። እንደዚህ እጃችን በደንብ ከታጠቡ ችግር የለም። እንደዚህ አድርጌ አደበላልቀዋለሁ ማለት ነው። እንደዚህ ካደበላለቁት በኋላ ከላይ እንደዚህ በጣም ቆንጆ ነው። እዚህ ዶሮአችሁን በደምብ ካሸቹት በኋላ አሁን ፎርን ውስጥ እናስገባዋለን። ይኸው እንደዚህ ካደረግኩ በኋላ እዚሁ እንትን ውስጥ አስገባዋለሁ። ምንም ውሃ አልተጠቀምኩም። ቲማቲም ስላደረግኩ ያው ውሃ አልተጠቀምኩም። እናንተ ቲማቲም ካልተጠቀማችሁ ትንሽ ውሃ አድርጉበት ማለት ነው ቲማቲም ካልተጠቀማችሁ ይህን ይመስላል። ሲበስል እንገናኝ። ከታች ነው እንትን ያልኩት ከታች ከበሰለ በኋላ ከላይ ይኸውና፣ ዶሯችን እንደዚህ እየበሰለ ነው። አሁን በደንብ መብሰልን ቸክ አደረግን በኋላ ከላይ ትንሽ እንትን እንለዋለን ከላይ ትንሽ እንለኩሰዋለን ማለት ነው። ቤተሰብ ይሄው ይህን መስሎ በደንብ በስሏል። ቤተሰብ ይሄው ይህን መስሎ በደንብ በስሏል። ይኸው በዚህ መልኩ መስሏል።